ያለበሳቸው ሶፊ ያደርገችው ከሆነ ድጋሚ አይኔን አታዩ። ወላ ያድርግ ዋለው። ጭራሽ መኝታ ቤት እኔ ለሱ ብዬ ሳይሆን ቤተሰቦች ለቤተሰቦች ብዬ ነው። አሰላሙ አሌኩም በረህምቱላ በረከት፣ ወደቸናሌ ቤተሰብ ሰላም እንዲ ናቸውን ይላለኝ። አልሐምዱላ ዛሬ እንግዲህ በሶፊ እና ቶፊቅ ው ሶፊ በቶፊቅ መጫከን አልቻለችም። ያው እያወራችው ነገር እውነት ነው ቢሆንም፣ ግን ቶፊቅ የሰራ ስራ ደግሞ ጥሩ አይደለም። አንድ ሰው የሚያፈቅረውን ሰው ላይ መጫከን አይችልም እውነቱን ሳወራ ሶፊ ደግሞ በጣም ስለምትወደ በጣም ስለምታፈቅረው በእሱ መጨከና እሱን እስር ቤት መተው አልቻለችም። በደንብ አስባበት ይሆናል እንግዲህ አስብበት ነው። እና በእሱ ላይ ፍርዱን ፈንትና ርጊ እንድታሰር ታስሮ እንዲቆይ አልፈለግኩም ነው ያለችው። እንግዲህ ፎአዲ እሷን ለመጠበቅ ብሎ ብዙ ላፍተዋል ብዙ ደክመዋል ቶፊክ ደግሞ ያደረገ ተግባር በጣም ጉፍ በቃ ደስ ይልም፣ ገባችሁ? አንድ ሴት ልጅ ላይ ያ ማድረግና ወይም መፈጸም የሌለበትን ድርጊት ስለፈጸመ መታሰር ግዴታው ነበረ። ቶፊቅ ያው ሶፊያን ይወዳታል ነበር፣ አሁን ግን የለም። ያፍቅራቸው ስለዚህ የሚያፈቅራት ቢሆን እውነቱም እንደዚህ አይነት ድርጊት አያደርግም። በተግባር በስርአት ማገባት ከሆነ ያገባት ነበር እንጂ ማለት ነው። በዚ ው ሴት ልጅ መቼም የወደደችውን ሰው ምንም ቢያደርጋት በሱ መጨከን አትችልም። ስለዚህ ሶፊያ ላይ አልፈረድኳትም እኔ ማለት ነው። ሶፊያ ቶፊቅ ታስሮ እንዲቆይ አልፈለገችም። በሷ መኪናት እስር ቤት እንዲቆይ አልፈለገችም፣ እና ፈዋድን ሳታማክረው ወይም ደግሞ ከፋድ ጋራ ሳትነጋገር ቶፊቅን ሄዳ አስፋታችሁ። አስፈትታውም ደግሞ ሂዛ ወደ ቤት ነው የመጣችው። ያው ፎአድም ደግሞ ገር እንዳይለው ብላ ወደ ቤታ ጋብዛው ሻይ ምናምን አቀራርባ ከጠጡ በኋላ ልትነግረው ነበር ያሰበችው። ነገሩ ግን አይደለም ማለትም አልሆነም። ፎአድ ልክ እንደገባ ፊቷን አይቶ የሆነ ነገር እንደተፈጠረ አወቀ ማለት ነው። ሶፊ ምን ሆነሻል? ዛሬ ልክ አይደለሽም። ፈገግታሽስ የትገባ ምነው እየተንተባተብሽ ነው፣ ምንድን ነው ምናምን? ያው አንዳንድ ጊዜ ውሸት ማይችል ሰው ከፊቱ ያስታውቃል። እና እነዚህ ልጆች ለፕራንክ ምራሱ አይሆኑም፣ የምር እንምላችሁ፣ በጣም እንበቃለ፣ አደለም ውሸት አይችሉበት ማለት ይቻላል። እና ሶፊ ደንግቦ በጣም ፈርታ፣ ያው ማውራት ራሱ ጣፍቶባት ምናምን፣ ፈዋድ አወቃትና ምን ሆነ ይሻል ምናምን አላት። እሷ ምንም ማለትኩ መደም እስኪ መጀመሪያ ሻይ እንጠጣና ከዛ እናወራለን ቢትሉ ሻይ ግን አንድ ብቻ ነው ቀመሳለ ተዛራሱ አልፈለገም። እና ቶፊቅን እንዳወጣችሁ እና ከእስር ቤት ወጥቶ እንደሆነ ስትነግሮ ደግሞ የባሳ አበዳኔ እንደዚህ ደክ የሚለፊክ ለፊች ላንቺ ብዬ አንቺ ደግሞ እንዴት ነው ሄደሽ የምትተስፈቹ ብሎ በጣም ነበረ ተቆጣት። ያም ሆኖ ግን ቶፊቅ እንግዲህ ሻወር ቤት ነበር መሰለኝ። ቀስ ብሎ ሲወጣ የባሳ ፉአድ አበደ ማለት ነው። ፉአድ አንቴም ደግሞ ተረጋጋ። ምክንያቱም ፍቅር እኮ ጊዜ ገደብ የለውም። ከምር አንድ ሰው ከልብ ከተዋደደ እና ከልብ ከተፋቀረ የሆነ መሰናክሎች እኮ አይጠፉም። በሁለት ሰው መካከል የሆነ ችግር አይጠፋም። የሆነ ጥላቻ ብቻ አላውቅም። ብዙ ነገር አለ፣ ይሄ ያየን ነገር አይጠፋም። መለያየት ግን አይችልም። መጨካከልም ደግሞ አይችልም። እና እንግዲህ ሶፊ፣ እኔ ኮ ጤነኛ ነው ብዬ አይደለም ልጁ እንደሚታዩ ጤነኛ ቢሆን ኖሮ ይሄን አመቱ ተዋደን አብረን እየኖር ነውን እኔን እንደዚህ አይጨክንኝም ነበረ። ያው አብዶ ነው የሆነው ብላ ፎአድን አረጋግተዋለች። ቢሆንም ግን ፎአድ አልተረጋጋም። ቶፊቅም ደግሞ እንደ እብድ እንደ እብድ ነው እያደረገ ያለ። አብደዋል ሲባል እውነቱም መሰለው እሱ። ሰው አሽቶ ማስታረቅ የሚባል ነገር ነው ያደረገችው ሶፊያ። እሱ ማነው ፉፉ እንዳይቆጣትና እንዳይበሳጭ ነው። ልጁ ጤነኛ እንኳን አይመስለኝም። ጤነኛ ቢሆን ኖሮ በሚወዳት ልጅ ላይ እንደዚህ አያደርግም ነበር ስትል አይን አይኗን ያያል። ሶፊ እንግዲህ ያው መጨከን እንደማይቻል እርግጠኛ ነኝ። ምክንያቱም አንድ ማንኛውም ሴት ማናችሁንም ብትሆኑ የምትወዱት ሰው ላይ የእውነት የማይሆነው ነገር መፈጸም አትችሉም። በቃ መልካምነት ለራስ ነው። በዚህ አጋጣሚ መልካም መሆን ለሰው ልጅ የሰው ልጅ የፈለገ ክፉ ነገር ቢያስብልንም እኛ ደግሞ በመልካም ነገር ብንመልሰው ምንዳውለኛ ለእኛ ካላህ ሰጥ የሚከፈልልን ነው። ብዙዎቻችን አንችልም ግን ብቻል ብቻል እንደዚህ ያዋጣል። ለሰው ልጅ መልካም መሆን እንደዛ ነው ላችኋለሁ። ፉፉ ደግሞ በጣም ተናዶበታል። እንዴት በእኔ ላይ እየተጫወትሽብኝ ነው እንዴ? እስካሁን ድረስ የእሱ ፍቅር አልወጣልሽ ወይ ስላት ፍቅሩ ሳይሆን እኔ ለቤተሰቦቹ ብዬ ነው ያስፈታሁት ነው እያለቻለች ለፏል። ለያሳ እንግዲህ ለቤተሰቦቹ ብላ ሳይሆን ቶፊቅ እስር ቤት ሆኖ እንድቆይላት አልፈለገችም። ቶፊቅን ትወደዋለች፣ ቶፊቅም ይወዳታል። ግን ልቡ ተገለባባጭ ሆኖታል እንጂ ማለት ነው ግን ልባችሁን ወደዚህ ና ወደዚህ ከምትገለባበጡ በአንድ ቦታ ብትቆሙልን እኛም ደስ ይለን ነበር። እናንተ መቼ ነው አግብታችሁ እንደ ሰው ስርዓት ይዛችሁ የምትኖሩበት? ቀናፍቆናል። የምር ነው የሚላችሁ እንዲ አራት ቶፊቅ ልብ ግዛ፣ የምር ልብ ግዛ። የምትወዳት ከሆነ ልብ ግዛ። ማትወዳት ከሆነ ደግሞ በቃ እንዲ ቆርጥላት፣ የራስን ህይወት ኖር። ከዛም በኋላ ይቆርጥላት እና እሷም የራሷን ህይወት መኖር ትጀምራለች ማለት ነው። አባ ይሁን ያው፣ አባ አንዳንዳችሁ ህይወት ባትጫወቱ ጥሩ ነው። ቶፊቅ ደግሞ አንተ ወንድ በመሆን አንድ ነገር በቁም ነገር ብታሳድር ባይነኝ። ሶፊ እንግዲህ ሴት ናት። ሴት ደግሞ ከወደደች ወደደች ነው፣ በቃ ምንም ማድረግ አትችልም። ተስፋ አትቆርጥም። እንደዛ ነው። ላቻለ ፏድ ደግሞ በጣም በጣም በጣም ኦቨር ተናዷል። ኦቨር ምክንያቱም እንዴት እንደዚህ ተደርጋለች ብሎ ማለት ነው እና እኔ ላንቺ ብዬ እንደዚህ ስለፋስደክኝ አንቺ ደግሞ በእጅ ዙር ሄደሽ ታስፈችዋለሽ ወይ ክበን ሄለን ነው ወይስ ምትጫወች፣ እየቀለልሽብኝ ነው ብሏት። እንግዲህ ሶፊና ፉፉ ያው መጣላታቸው ነው በቶፊቅ መፈታቱ ማለት ነው። ቶፊቅን ለማሳር ብዙ ደክመዋል። ሶፊን ለማሰማን ብዙ ደክመዋል። ሶፊ መጀመሪያም እንድታሰር ፍቃደኛ አይደለችም። በዚያ አጋጣሚ ደግሞ ታስሮ ሲሆን ደግሞ ታስሮ እንዲቆይም አልፈለገችም። ብቻ ያም ሆኖ ይሄ አንድ ሰው በሰራ ላይ በሰራ መቀጣት አለበት እና ብዙ ጊዜ መታሰሩ ደግሞ ማያስተምሩ ከሆነ ምን ፋይዳ አለ? ተነጋግሮ ችግራችሁ ማፍታት ይቻላሉ። ስለዚህ ፉአድ ያም ደግሞ የብዙ ባህር በአታባባሰው ጥሩ ነው ብዬ አስባለሁ። ነገሩ ያው ነገር እኮ ስናካብደው ይከብደናል እና እንወድቃለን። አንዳንድ ነገሮቹ ሲመጡብኝ ቀለል አድርገን ለማስተካከል መሞከር አለብን ብዬ አስባለሁ። ሶፊን ደግሞ እባክሽን፣ አንቺ ሴት ልጅ ነሽ፣ ራስሽን ጠብቅና ቢያንስ መደብሽን ያዥ። በቃ አለለም እኔ እንጃ። አንድን ሰው ከወደድን ስራት ሊኖረን ይገባል።